እህቱ እንዳለችው አሁን ላይ ገና እያየኋት ማለት ነው። ለብቸኛ ይመስለኝ የነበረ ማልክ ማለት ነው እንግዲህ እህቱም አንድ ላይ ያለች ማለት ነው። ትናንትና አይታችኋል። ልብስ ምናምን ልጆቹ ከኔ ታናሾች አሉ ብሎ ልብስ ምናምን ከእናቱም ጋር ልብስ አመሸቃሚች ምናምን አሰፍተው መጥተው እንግዲህ ብቻ፣ የደበረኝ ፍቅረኛ ስለሌለች ብዙ ነገር እንዳሳልፋለን ብዬ ያቀጥኩት ፍቅረኛዬ ቀረችብኝ እና በጣም አንትን ደብሮኛል ብሎ ነበረ። እኔ ደግሞ ቀስ በል ተረጋጋ፣ ትደርስበታለ ገና ነህ ብዬ መልእክት ልኬለት ነበረ። ይህን መልእክት ደረሰው ብዬ አስባለሁ ማለት ነው። እንግዲህ ዛሬ አቀባበል ተደርጎላታል የማርክ እንግዲህ ማርክዬ ደግሞ በዚህ እንኳን በዚህ እድሜህ ማለት ነው አንተ በዚህ አቅምህ ማለት ነው ለዚህ ስላደረሰ ለዚህ ስላበቃ ሰዎች በጣም እናመሰግናለን። እንኳን ደስ አለ፣ እንኳን ደስ አለ። እውነት በጣም ነው ደስ ያለኝ ማለት ነው። እንግዲህ ብፌ ምናምን ተዘጋጅቶ እንግዲህ አቀባበል አድርጎላት ነው የተቀበላት ፍቅረኛው ማለት ነው። እንግዲህ መጀመሪያ ሲገናኙ አላያችሁትም እንዴት እንደሆኑ እንዴት እንደተገናኙ፣ ልነግራቸውችልም አዝሎ ነው አቅፎ ነው እቤት ይዟት የመጣ ማለት ነው። አቅፎ አቅፎ ነው እቤት ይዟት የመጣ ማለት ነው። በቃ እሷም ያለችው እኔን ብቻ ማርክን አግኝቼ መሳም ብቻ ያቺ ጉንጩን ብቻ ልመጣው ነው የምፈልገው አለች ስት እህቱ ነበረች የተቀበለቻት፣ እህቱ ነበረች የተቀበለቻት ማለት ነው። እኔ ጉንጩ ብቻ ለመሳም ነው የጓጓሁት ማርክዬ፣ በጣም ወደው ልጅ ነው፣ ጓደኛ እያለች ነበረ። ማርክ እንግዲህ ሳያስበው ቁጭ ባለበት እህቱን አልነገረችውም። ቁጭ ባለበት ባለችበት ባለበት መጣ እንግዲህ አጠገቡ ገጭ ስትል አለቀሰ በደስታ ማለት ነው። አለቀሰ በእውነት አለቀሰ ናቸዋለሁ። እንግዲህ አቀባበልም ተደርጎላታል ተዘጋጅቶላታል። በጣም ደስ ይላል። እናቱን የመጀመሪያ ነው ከፍቅረኛው ጋር እናቱን ያስተዋወቀ ማለት ነው ያስተዋወቃት ማለት ነው። እናት የውን ደስ ብሏታል። እናት የውን ታውቃላችሁ በጣም ቀለል ያለች ሰው ናት። በጣም ደስ የምትል እንግዲህ እንኳን ለዚያ በቃ ሻንቺም ራሱ ማለት ነው። በእውነት በፊት በቃ በፊት ባለችበት አንጣርና አሁን ባለችበት ነገር ስትመለከቱ እውነት በጣም በጣም ነው ደስ የምትደሰቱበት ማለት ነው። እውነት ማርኬ ከደረሰ ጀምራ በቃ ደስተኛ ስትሆንም በቃ አላ አይደለም። በጣም ደስተኛዋ ደስት ፈገግታዋ ምንዋ ነው በጣም ጨመረ ማለት ነው። እና ለማንኛው ወንድ ልጅ እና የሚያስብ ወንድ ልጅ እና የምታስብ ሴት ልጅ ይፈጠር ማለት ነው ወላሂ እናቶቻችን ሲወሉ ይፈጠር ማለት ነው። ጥሩ ነገር ማለት ነው። የሚያስብ ወንድ የሚሆን ማለት ነው እና አሁን በጣም ነው ደስ ያላት ማለት ነው እንግዲህ እናቱን ዛሬ ከፍቅረኛው ጋር አስተዋውቆ እቤት እንትን ውቴል ይዞ ማለት ነው እንዳያችው ማለት ነው ሁሉም ነገር ተዘጋጅቷል። ብፌ ራሱ ተደርድሮ ተዘጋጅቷል። እንግዲህ አሁን ጓደኞቹ ምናምን ገና አልገቡም፣ ብቻቸው ነው የቀረጹት። አሁን ያለው የነበረው ማለት ነው ጓደኞቹ ምናምን ገና ነው አልገቡም ነበረ እና በጣም ደስ የሚል እንግዲህ እውነት፣ እኔ ደስ አለኝ እውነት። አንዳንድ ወንድ ልጅ ሰርቶ እንዲ ሲደርስ በቃ ማርክዬ አሁን እይቶ የከፈተ በቅርብ ጊዜ ነው ታውቃላችሁ። በዚህ አይነት ለምለም እዬ በጣም ነው ማመሰግናት እውነት፣ ለምለም ማለት ነው። ቡታጀሮችች ያነሳቻቸው ለምለም ናት፣ ሌላ ማንም አይደለም ማለት ነው። ለምለም እንዲ ስልክ ገዝታ ነው የሰጠችው ምታየው ነገር ማለት ነው። ስልክ ገዝታ ሰጥታው ተለማመድ ብላ እሷናት የከፈተችለት ማለት ነው። ስልክ እራሷናት ገዝታ ያመጣችለት። ተነጽ ጋር ሄዶ ስልክ ገዝቶ ነበር ያመጡለት። አይተናል። እዛ ጊዜ እኛ እኔ ዩቱብ ምናምን የለንም፣ የእነሱን ላይ ነበር የእነሱን ሼር ያደረግን የእነሱን። እዛ ጊዜ ለምለም አዲስ ነበረች። በቃ ተሷጋ የእሷን ገብተን እያየን ምንያን እያልን እየሳቅን እንደዚህ ሆነች፣ እንደዚህ ይገባ፣ በዚህ ያን እኛ ምንም ዩቱብ ምናምን እንኳን እናውቀው ምንምንም ምንነቱን አናውቅም ነበረ ማለት ነው። እና ከዛ በኋላ እሷናት ለዚህ ያበቃችው ማለት ነው እንግዲህ አክስቱ ናት አክስቱ ናት መሰለኝ። ዘምድ ዘምድ አክስት መሰለኝ። የለሚ አባት የሱ ናት። ወንድማሞች መሰለኝ እንደዚህ አኪድ እንደዛ መሰለኝ። እህት ግን እሷ ለምለም እህቴ ናት ነው የምትለው። ብቻ አላቅም። እና መርክ ነው እዛ ቤት ልጃቸው ነበር የሚመስለኝ እንጂ ልጃቸው ነበር የሚመስለኝ እንጂ ሌላ ቤታም አይመስለኝም ነበር። ከዛ በኋላ ነው የሰማ ትንሽ ሳይ ሳይ ሳይ ነው ያወቅኩትና እና ይሄን የዚህ ሁሉም ያደረሰችው ምን ያለችው ለምለም ናት። ለምለም አመስግኑ። ብዙ ልጆችን እንግዲህ እያነሳች ነው በእውነት በጣም በጣም ነው የምናመሰግንሽ። ኮበዝ ጀግና ልጅነሽ ማለት ነው። በጣም ጀግና ወላሂ እና አሁን ለዚህ ያደረሰችው ማርክ እሷ ናት ማለት ነው። እና መኪና ገዝተዋል እንዳያችሁት፣ እንግዲህ እናቱንንም በደንብ አድርጎ ይዘዋል። ቤቱንንም በደንብ እያስታደረ እንግዲህ አሁንም ደግሞ ፍቅረኛ ይዘዋል ማለት ነው። ፍቅረኛው እንግዲህ ቆይታለች እንግዲህ ከእንግዲህ ይካዳሉ ብዬ አላስብም። ያለቃቅሳሉ እንደዚሁም ብዬ አላስብም። እሱም ደግሞ ማርክ ደግሞ ብራንክ የሚባል ነገር አይወድም። በፊት አንድ ቀን ትዝ ይላችሁ ከሆነ አብርሽ ብራንክ ሊያረጋቸው ፈልጎ ነበረ። አንፈልግም አለው፣ አንፈልግም በጭራሽ አታደርገኝ ብሎ አለቀሰ። ሁለት ተጣሉ ተ አብርሽ ጋር ማለት ነው። አንፈልግም እኔ ብራንክ አታደርገኝ አለው ማለት ነው። እና በጣም ነው እንትን የሚዋደድ ብክል ልጅቷን፣ በጣም ደስ የምትል ቀለኛ። ደግሞ አንድ ነው የሚመስሉት ቤተሰቦች፣ እናቱን አንድ ነ እናቱንም ሚስት፣ ፍቅረኛውንም፣ እህቱንም፣ እሱንም እስትየዋቸው ማለት ነው። ወላ ከረራቸው ምናቸው ምናምን ማለት ነው። አንድ አይነት ነው የሚመስሉት ማለት ነው። እና እናቱን እንግዲህ እናቴን እስቲ ትወዳታለች አትወዳትም ብሎ ነው እናቱን መጀመሪያ ሊያስተዋውቅን እያመጣት ማለት ነው። እንግዲህ ስትመጣ፣ እንግዲህ ስትመጣ አየቻ ደነገጠች። እኔ በእንትን በቪዲዮን ነበረ ማያት በስልክ ነበረ ማያት ሁሌ ያለች ስትለቁ ምናምን እከታተላቸው ነበረ ወድጃታለሁ ነበረም አለች ማለት ነው። እንግዲህ እሷንም እንትናም አላወቀችም ነበረም ስሟን ግን እቅርታ አያዝልኝም ለምንደሆነ አላውቅም ማለት ነው። የማልክዬ ፍቅረኛው አውቃሽ ሂጂ ታጠቢ ብሏት ልትታጠብ ምሳለች ባለ ልትታጠብ ሄዳስ ጋር ስትመጣ እናትየዋ መጣች፣ ደውሎላት ማለት ነው። እናትየዋ ደግሞ ሂጂ ታጠቢ ብሎ ሲልካት ተሷ ጋር ተገጣጠሙ ማለት ነው። የሚገርማችሁ ነገር አብረው ተገጣጠሙ ማለት ነው። እንግዲህ ተሳሳሙ ምን ተባሉ አይታችኋል ማለት ነው። ትንሽ ቀርጬ ላችኋለሁ ለማየት እንደው ደስ ብሎኝ ማለት ነው። ቀርጬ ያለው ትንሽ ማለት ነው። ከዛ እንግዲህ ወደሳት ሳት አፍ እንትና አንቀጠቀጣት የማርክ ፍቅረኛ አንቀጠቀጣት፣ ፈራች። በነገራችን ላይ ለመጀመሪያ ነው ወደ ዛ ሀገር የሄደችው ማለት ነው። አዲስ አበባ ነው ሷ የምትኖረው፣ ግን የሄደችው የመጀመሪያው ነው የሄደችው ማለት ነው። እና እነሱም ደግሞ መጀመሪያው ስለሆነ በደንብ አድርገው ነው የተቀበሏት ማለት ነው። እንግዲህ መጀመሪያ ቀስ ይቀበላት ደከመሽ ወይም ምናምን ሲላት፣ አዎ ደከመኝ፣ ሻወር ወስጄ ብቻ መተኛት ነው የምፈልገው አለችው። እና ደስ ሻንጣ አሁንም ይዛ ነው ልብስ ይዛ ነው የሄደችው። ሻንጣ ነው ይዛ ነው የሄደችው ተትናንቱ ላይ አይቼው ነበር፣ እሱን ቪዲዮ ማለት ነው። አልቀረጽኩላችሁ ትናንት፣ እናንተ መቼኝም ነበር፣ አልቀረጽኩም እንጂ ማለት ነው። እና በቃ ሲገናኙ ደግሞ እንዴት እንዳረጋት እንነግራችሁ አንችልም ማለት ነው። እና አሁን እናትየው በቃ አብን ላይ እየበሉ እየ ሊጣጡም እንዴት ነው ወደሻት ናት የሲላት አዎ፣ እኔ ተኣወኒ በስልክ ማይቻት ወድጃት አለሁ ጥሩ ልጅ ናት። እሷ ደግሞ ሲያንቀጠቅጣት ለምንድን ነው እኔ ፈራሽኝ እንዴ እኔ ትልቅ ሰውነኝ እንዴ አለቻት። አደለች አይደለችም እኮ ናቴ እኮ ቀልደኛ ናት፣ ታውቂያታለች፣ ተጫዋች ናት ምናምን አላት ማርክዬ ማለት ነው። ከዛ በኋላ ወደ ምሳ ሊበሉ ሄዱ፣ ብፊያቸውን አነሱ። እንግዲህ ምሳም ደስ የሚለው ወላ በጣም ነው ደስ የሚሉ ማለት ነው። እና መርኪዬ ጎበዝ ልጅነ፣ ጠንካራ ልጅነ። ከዚህ የበለጠ ደግሞ ደርሰ ደርሰ ማለት ነው ለማየት እንፈልጋለን ማለት ነው። ዱባይ መጥተ መርኪናን ገዝተ ነበረ። የአብሪሽ ሰርግ ጊዜ መጥተ ነበረ። በጣም ጎበዝ ጠንካራ ልጅ ነህ፣ ጎበዝ ማለት ነው እንግዲህ ቤተሰብ፣ እናትህን ደግሞ በጣም እንደምትከባከብ ሁሌ እናያለን፣ ብዙ ነገር እንደምታደርግላት እናያለን። እና ሚስትህንም ደግሞ እንግዲህ በጣም ጥሩ ልጅ ናት ማለት ነው። አይለ አይለያችሁ ይሄ ብራንክ የሚባል ነገር ምናምን እሺ እንዳትላቸው ምንም፣ በዚህም ቢያረጉ በዚህም ቢያረጉ እሺ እንዳትላቸው፣ እያለያየል እንጂ ብራንክ አያስታርቅም። እናንተ ዝም ብላችሁ ነው ብራንክ ሲባል ምናምን እያረጋችሁ፣ የሰው ብራንክ እያረጋችሁ የሰው ትዳር ታፈርሳላችሁ ማለት ነው። እና ብራንክ የሚባል ነገር አንፈልግም በል አንተ፣ ድሮ ማትወድም ጎበዝ ልጅ ነህ። አንፈልግም በል አንፈልግም። እኔ እኔ እና እሷ የሰራ ነው እኔ ይበቃናል። ብራንክም ሳናረግም አድገንም አላህ ያዘዘልን የትም አይሄድም። ይበቃናል፣ ብራንክ አላረግም በላችሁ። ምን ቢበላችሁ እሺ እሺ እንዳትላችሁ እሺ እንዳትላችሁ። በእውነቴ ነው ምልህ እና እንግዲህ ተናቱ ጋር አገናኘ አስታወቀ። እህቱ እኔ እህቱ ዛሬ ነው ያወቅኳት፣ አላቃትም ሚዲያ ላይ አያታለው፣ ግን የእሱ ህትህናቱን አላቅም ነበረ። አሁን ነው ገና እህቴ ናት ብሎ ሲያስታወቀ አወቅኳት እንጂ አላቃትም ነበረ። እና አንቺም በጣም ጎበዝ ነሽ፣ ጀግና ነሽ። ያረክሹ ነገር ሁሉም አይተና ማለት ነው። እንግዲህ ቤተሰብ ወላሂ በጣም ደስ ብሎኛል፣ መርክዬ ለዚህ ስላደረሰው ማለት ነው። እና አንተም ቀጥልበት የበለጠ የበለጠ ደረጃ ደግሞ እንድናይ እንጠብቃለን ማለት ነው እንድትቀጥልበት። እና ቤተሰብ የዛሬ ቪዲዮን ይሄን ይመስላል። ከወደዳችሁ ሼር ላይክ አድርጎ። እዛ ቀን እንግዲህ ያለቃቅሶ ነበር። አሁን ደስታው ደስታው ላይ ፈገግተኛ ላይ ነው ያለው ማለት ነው። ስጋም እንደማያልቅ ነገረ ጉራጌ ሀገር ስጋ በአንድ ቀን ብቻ አይበላም፣ እስከ ሳምንትም እስከ ወርም ድረስ ይቀመጣል አለ። ትክክል። እስከ ሳምንት ድረስ ፍሪጅ ስጋውን ደግሞ እኛ ጋር ቅዝቃዜ ስለሆነ አሁን ስለሆነ ስጋ አይሸታም ስጋ ምናምን ማለት ነው፣ አይሸታም። ፍሪጅ ውስጥ ታደረጋላችሁ። ደግሞ አርዛ ታውቃላችኋል? አርዛ ነው እንትን ቋንጣ ማለት ነው። ቋንጣ ጨው ምናምን ተደርጎ ሚጥሚጣ ምናምን ተደርጎ ይሰቀላል እንዳይሸታ ምናምን ተደርጎ ማለት ነው። በቃ አያልቅም እስከ እንትን ድረስ ስጋ እስከ ምንድን ነው ምንድን ነው የሚባለው? አያልቅም እስከ ወር ድረስ ማለት ነው። እና ምንም ነገር አያልቅም ብሎ እያወራ ነበረ። እና በጣም ደስ ይላልላቸው ለቤተሰቦች። እንደምትወዱት ተስፋ አደርጋለሁ። ከወደዳችሁ ሼር ላይ ካደርጋቸው አድርጋችሁ አበረታቱኝ። በሌላ ደግሞ እስከ ስንገናኝ ድረስ መልካም ቀን ይሁንላችሁ። ባይባይ